እንደዚህ ልጅ በማትፈልግበት ነገር እንደዚህ እያሳቀያት ያለው አለው ማለት ነው። ዴቭ ዝም በል አንተ፣ ስለ አባትነት የምታስተምረኝ አይደለም። ዝም በል አንተ ማነህ? አሉት እኔማ ለአደይ ለማየት አደይ ፍለጋ ነው የመጣሁት አለው። ለምን? ምን በማስመልከት ነው? አንተ ብማነህ አንቺ አንቺ የተረገምሽ ለካ ይሄ ከተማ ከተማ ላይ የምታየው ይሄ ልጅ ለምደሽ ነው። ይሄ ለምደሽ ነው ለካ እኔ እኔ የፈለኩት ምድርሽ ፈልጌ አንቺ እምቢ አልሽኝ። አንቺ አንቺ እርግምት ያዋረድሽት ሰውበት ላይ አለ ራባት ምንም የምናውቀው ነገር የለን። እነሱ ቤት እየሰራው ስለነበረ ነው ለእኔ ለማየት ነው ማለት እንጂ እንደዛ አይደለም፣ እንደምታስበው አይደለም። አባቴ እኔ በአባት አይደለም ምን ይሄ ምንም የሚያውቀው ነገር የለም። እዚህ ላይ ማን ምንም ክፋት እንዳታደርጋለች አለች ማለት ነው። ከዛ ዘንበይ አሁን እኔ እኔ የፈለጉት የምትታይ ከሆነ እሺ፣ እንዴ ሁለታችሁ ነጻ ትወጣላችሁ እንዴ ካልሽ ግን ይሄም ያበጠው ልቡ ይፈረዳል፣ አንቺም ታያታለች አሏት ማለት ነው። ከዛ የችኮ ትልቅ ናት፣ ራሷ የምታስብ የምትወጣ የምትገባ እኮ ናት። ችኮ ትንሽ ልጅ አይደለትም፣ ደግሞ የድሮ ሰው አይደለች። አሁን እርሱ የፈለጉ ካላገባሽ እኮ ለምንድን ነው የሚያስጨንቋት? ስለ አንተ ዝም ነው ጫኔ ና ብለው ጠሩት። ይሄ እምቢ ብሏል። የያበጠለቦ አፈንድ ነው ብሎ ሂድ ማለት ነው። ትዕዛዝ ትዕዛዝ ሰጥቷቸው ሂድ ማለት ነው። እነሱ ደግሞ ለዳውት እየመቱት፣ አደይም እባካችሁ በምትወዳት እናቷችሁ ለዳውት እንዳትለኩብኝ ብላ እያለቀሰች፣ ከዛ እነሱም ትተዋቸው ሲወጡ አደይ የኔ ቆንጆ እኔ እኮ በቃ አሁን ይሄ አሁን ደስ የሚል ስቃይ ነው። በመቱኝም ቤገርኩኝም ብደበድብኝም አንቺ ገጎን ያለሽ አንቺ ያየ ሆነው አንቺ ስላለሽ ግን እኔ በጣም ደስተኛ ስላገኝ ሆች ጎንች ላይ ስለሆን በጣም ደስተኛ ነኝ አላት። እሷ ደግሞ ደብዬ ለኔ ኮ አይገባኝም፣ ለምንድን ነው እንደዚህ ያለ መስዋዕት የከፈልክልኝ? እኔ ውድ ደብዬ አለችው። አደይ አንቺ ይገባሻል እኔ ስቃይ አይጠላን ስላየሁት ስቃይ ምንም አይመስለኝም፣ አላት ማለት ነው። ግን አየህልኝ ጉዲያ አየህልኝ፣ የአንተ ፍቅር የማልቀበልበት ጉዲያ አየህልኝ ይህልኝ አለችው። አንቺ ኮነሽ ለምን መጣሽ አላት። እሷ ደግሞ እና ምን ላድርግ ተስፋ ስቆርጥ ነዋ፣ ስጨልምብኝ ነዋ አንተን ፍትህ አዘርኩብኝ እነ ፍቅርም እንደዛ ስልኝ ይቆራ አለችው። ለምን ወዲን ያልመጣሽ አንተም የፍቅር እና የበዛ ወሬ ጆሮ ደፍኖ ነበር አለች። ይቅርታ እኔ እኮ ከአንቺ አንቺ ከቤት ሄዳለች ከተባልሽ በኋላ እኮ እንፈልግሽ ነው ልፈልግሽ የመጣሁት አላት። ወይም አሁን ወደ ሌላ ሀገር እጅ ተጠፋለሁ። እኔ ቃልም ገብቼ ገብቼልሻለሁ ሁሌ እኮ ጎንሽ ነው ብዬሻለሁ። አሁንም እንደዛ ነኝ አላት ማለት ነው። እሷ ደግሞ አመሰግናለሁ ብለ ብዬ እየለት እያለ እንጫነ መጡ። እንጫነ መጡ ማለት ነው። ወጆ ቲቪ እና እንልምልም ደግሞ ልልና ኤላ ቤዛ ቤታቸው እንድትኖር ባረጉ። እስከሚመጣ እናንተ ቤት ነው የምቆየው ብላ መጣ ነበር። አንቺ ግን መቼ ነው የምትሄጂው? አለቻት። ምነው ደበረሽ ከበድኩሽ? አለቻት። አይ እንደዛ ሳይሆን ይህ ቤት መኖር የምፈቅ

በዚህ ትንሽ ነገር ደግሞ አይክፋሽ አላት እሺ እሺ ችግር የለውም አለች ልልይ እስከሳይ ማሰር ልይ አለች ማ እኔ ራስ ፍጨት ሳትሰሪ ነው እኔ ከእላ ጋ እያወራ ነው አለች ከዛ ምንድነው እንግዳ አይደለም እንዴ እንግዳ እንግዳ አይደለም የተረገምሽ ነው ኧረ እኔ የተረገምሽው ካልሽኝማ አንቺና ፍቅር ያደረገ እያደረጋችሁት የነበረ ምን ይባል ይሆን አለች ከዛ በቃ ችግር የለውም። ራሷ ተነስታ የሻይባለት ስራ ተነሰት ማለት ነው። ብዙ ጊዜ እማ ዳይመንድና ኪንጎ ደግሞ ወደ ላ ወደ አደይ ቤት እናቷ ቤት ሄደው እንዲህ ልጅስ ልጅስ ይታለች አሉ ልጅስ፣ አባቷ ያዛት እኮ እሱ ደግሞ ከሱ ፈቃድ ጋ ነው ያለው። እሱ ምን ወይ እናንተ የተረገማችሁ ወንድሜ ብቻው ብቻ ብቻ ወጥታችሁ መጣችሁ፣ አለች ከዛ። ምን ማን ምን እንዳይሆን ነው ምን እንዳይሆን ነው አልዋት ማለት ነው። እሱ ምን እንዳይሆን ነው ትልቅ ሰው አይደለ እንዴ አላት። እኔ ሄዳለሁ ወደ ወንድሜ ስትል ዋ ነገርሻለሁ። የጅብራ ለመሆን ፈለግሽ? እንዴት ስላል ፈርተዝ ማለች ማለት ነው፣ ልዱ ፈርተዝ ማለች እና እንደዛ ስል አሽ ደግሞ በቃ እኔ ይሄዳለሁ ስል ችግር የለውም ልጅ እኔ ራሴ ነጌ እሄድለታለሁ። የልጅ ሳያንስበት ደግሞ የሰው ልጅ እንደዚህ ያሰቃየ እንዴ? የሰውዬ ምን ምን ማድረግ ነው የሚሻለን? ምን ስላደረግነው ነው? እናት አደይ እናት እየተማረሩ እየተጨነቁ ነው ማለት ነው። ጫንን ጫኒና አለልኝ ደግሞ፣ እየመቱት ነው እየመቱት ነው። ለመጀመሪያ ወደ ቤት ስገባ ያአልልኝ የሚባል ለአዴ ልደፍራት ፈልጎ ነበር፣ አስቦ ከኋላ እያለ ልደፍራት ብሎ እያለ በድንገት ጫኒ ለዳዊት ይዞት ስገባ በጣም ተናዶ ነበር። አለልኝ እንደ አንተ በዚ ሰዓት ትመጣለህ እንዴ? እና ምናድርግ ብለህ ነው እዛ ላይ እኮ አንገቶ ሰዶ እየሰለለን እየሰለለን ነበር እኮ ማለት ነው ዶትዬ

ግን መስዋዕት የከፈለላት በችኩሯ ጊዜ ከጎኗ የሆነላት ዴቭ ነው ማለት ነው። ጀግና ነው። በጣም አፍቃሪ ነው። አደይ መጨረሻ ደግሞ መጨረሻዋ ከዴቭ ጋር እንዲሆን ነው ምኞታችን። ምኞታችን ከዴቭ ጋር እንዲሆን እሷም አሁን የገባት ይመስላል። ዳዊት እንዴት መስዋዕት እንደሚከፍልላት እንዴት እንደሚከፍልላት ልሱ አይወቶ እንደሚሰጥ አሳዩዋት አሳይታታል ማለት ነው። ከአሁን በኋላ ፍቅሮ እንደምትቀበልበት እንደምትቀበለው ተስፋ እናደርጋለን እና ይህ ይመስል ነበር በክፍል በክፍል ስልሳ ሰባት እስከምንገናኝ ላይክ ሪ ያደረጋቸው ጠብቆኝ ወዳችኋለሁ። ባይባይ